ዛስተር አዩ ምን አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የተባረከ የሰኔ ወር ቀኑ 15 ሰዓት ነው። ከዚህም በኋላ ይጎድላል። ሰኔ አንድ ቀን በዝች ቀን ከእርሱ ታምራት የተገለጡ የሶርያ ሰው የሆነ የቅዱስ ለውንቴዎስ የቤተ ክርስቲያኑ ቅዳሴ ነው። ይኸውም ቅዱስ ለውንቴዎስ በአምሌ ወር በ2 ሁለተኛው ቀን በሰማይትነት በሞተ ጊዜ ከታላላቅ መኳንንቶች የአንዱ መኮንን ሚስት መጣች። ለወታደሮችም ብዙ ገንዘብ ሰጠች። የቅዱስንም ስጋ ወሰደች። በባሏም ልብስ ገነዘችው። በሳጥንም አድርጋ በቤቷ ውስጥ አስቀመጠችው። በቀንና በሌሊትም የሚያበራ መብራት በፊቱ አኖረች። እነሆም ንጉሥ ዲዮቅልጥያኖስ በመኮንኑ ባሏ ላይ በሆነ የሥራ ምክንያት ተቆጣ በአንጾኪያም ከተማ በወህኒ ቤት አሰረው ቅዱስ ለውንቲዮስም ለስጋው መልካም ለሰራች ለመስፍኑ ሚስት መልካም ዋጋዋን ሊከፍላት ሽቶ በዚያች ሌሊት በወህኒ ቤት ለባሏ ተገለጠለት በወህኒ ቤቱም ብርሃን ወጣ ለመኮንኑም የራሱ የሆነውን በቤቱ ያለውን የሚያውቀውን የወርቅ ልብስ ለብሶ በጎልማሳ ፈረሰኛ ምሳል ተገለጠላት ከዚህም በኋላ እንዲህ አለው፣ አትዘን አታልቅስም። ዛሬ ከዚህ ወጥተ ከንጉሥ ጋር በማዕዱ ትቀመጣለህና ከዚያም ወደ ቤት በሰላም ትሄዳለህና። የታሰረው መስፍንም ይህን ጎልማሳ ፈረሰኛ ስላየው፣ በላዩም ስለወጣው ብርሃን፣ የወህኒ ቤቱም ደጅ እንደተዘጋና እንደተቆለፈ ወደ እርሱ ስለ መግባቱ፣ ደግሞም የራሱ የሆነውን በቤቱ ውስጥ የተወውን የወርቅ ልብስ ለብሶ ስለማየቱ ማየቱ በዚህ ሁሉ ስራ ያደንቅ ነበር። ከዚህ በኋላ ቅዱስ ለውንቴዎስ በዚያች ሰዓት ወደ ንጉሡ ሄደ። በመኝታውም ተኝቶ ሳለ ረገጠው፣ እጅግም ደነገጠ። ለንጉሡም እንዲህ አለው፣ ንጋት በሆነ ጊዜ መስፍን እገሌን ከወህኒ ቤት አውጣው፣ አክብረውም፣ በክፉ አሟሟትም ሙተህ እንዳትጠፋ ወደ ቤቱ ይሄድ ዘንድ ተወው። ንጉሡም ከግርማው የተነሳ እየተንቀጠቀጠ እሺ ጌታዬ፣ ያዘዝከኝን ሁሉ አደርጋለሁ ብሎ መለሰለት። በነጋ ጊዜም ንጉሱ ወደ ወይኒ ቤት ልኮ መስፍኑን አወጣው። ታላቅ ክብርንም አከበረው። መልካም ልብሶችንም አልብሶ ከእርሱ ጋር በማዕዱ አስቀመጠው። ፈረሰኛም እንደተገለጠለትና ይፈታው ዘንድ እንዳዘዘው ነገረው። መስፍኑም አደነቀ። ንጉሱም የስራይ ስራ እንደሆነ አድርጎ አሰበ። መስፍኑም እኔ መጠበብንና ስራይን አላውቅም። ከዚህ ከምትለኝም ነገሮች ማን እንደተገለጠልህ ምንም አላውቅም። ንጉሱም ከተገለጠለት ራእይ ፍርሃት የተነሳ ክፉ ነገር ሊናገረው አልደፈረም። ነገር ግን ወደ ሀገሩ በታላቅ ክብር ሰደደው። መስፍኑም በጎዳና ሲጓዝ ሁለተኛ የእግዚአብሔር መልአክ ተገለጠለት። ወደ ሀገሩ ጠራ ብሎ ስም እስኪደርስ እያነጋገረው ያጽናናው ነበር። ከዚህም በኋላ ተሰወረው። ወደ ቤቱን በገባ ጊዜ ቤተሰቦቹን ሰላም አላቸው። የእርሱን የወርቅ ልብስ የሚለብስ ልብስ ለብሶ ፈረሰኛ ጎልማሳ እንደተገለጠለትም ነገራቸው። ከወህኒ ቤትም እስራት ያድነው ዘንድ ቃል እንደገባለት ነገራቸው። ሚስቱም ያዳነው ቅዱስ ለውንቲወስ እንደሆነ አውቃ ብላ አውቃ ብታየው ታውቀዋለህን? አለችው። አዎን አላት። ከዚያም የቅዱስ ለውንቲወስን ስዕል ወዳለበት ቦታ አስገባችው። አይቶም የተገለጠልኝ በእውነት ይህ ነው አለ። ሁለተኛም የቅዱስ ለውንቲወስ ሥጋ ያለበትን ሳጥን ከፈተች። ያንንም የእርሱን የወርቅ ልብስ እንደለበሰ አየው። የፊቱንም መሸፈኛ ገለጠ። የተገለጠለትና ከእስራት ያዳነውም እርሱ እንደሆነ ተረዳ። መስፍኑ ማን እንደሆነ ስለ እርሱ ሚስቱን ጠየቃት። እርሷም የቅዱስ ሊዮንቴዎስን ገድል ነገረችው። መስፍኑም ይህን መልካም ስራ ስለሰራች ሚስቱን አመሰገናት፣ መረቃትም የተመሰገነ እግዚአብሔርንም በቅዱሱ ላይ አድሮ ድንቅ ስራ ስለሚሰራ መሰገነው። መብራትና ማይጠንትም እንዳይለየው ሚስቱን አዘዛት። ከሃዲው ዲዮቅልጥያኖስን ጌታችን እስካጠፋው ድረስ እንዲሁ የምትሰራ ሆነች። ከዚህም በኋላ መልካም ቤተ ክርስቲያን አንጸው ስጋውን በውስጡ አኖሩ። በዚህ ችለትም አከበሯት። ስጋ ከስጋውም ብዙዎች ድንቆችና ታምራት ተገለጡ። ለእግዚአብሔርም ምስጋና ይሁን እኛንም በዚህ ቅዱስ ጸሎት ይማረን በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለለውንተ ይወት ጸዋሬ መቅሰፍት በነብሱ እስከ ተበላሃ ተበልአ ሥጋሁ ወእስከ ተበጽለ ማእሱ ድኅረ አተተ እምድር ዲዮቅልጥያኖስ ንግሱ በዛቲ ዕለት ቤተ ክርስቲያን ቀደሱ ዋይ ጽምቲሁ ባይሬ የውስጤታ አፍለሱ። በዚችም ዕለት እስራኤል የተባለው የያዕቆብ ልጅ የጻድቁ ዮሴፍና የሚስቱ የአስኔት የእረፍታቸው መታሰቢያ ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሚን። ሰላም ለዮሴፍ ዘተብለ አምሳሉ ለእግዚአብሔር መልአከ ኃይሉ ለዝ ጠቢብ ጸዋሪተ ዕንቁ መዝገበ ብእሉ እንተ ይእቲ ማርያም ይብሉ መምህራነ ምስጢር ወጥበብ ኩሉ። በዚች ዕለት ከላይኛው ግብፅ ወጣ ከላይኛው ግብፅ ከጣሃ ውራጃ የሆኑ የባልንጀራሞች ሰማይታት መታሰቢያቸው ነው። የሰማይት ቆዝሞስም የእረፍቱ መታሰቢያ ነው። በረከታቸውም ትድረሰን ለዘላለሙ አሜን። ሰላም ለቆዝሞስ ወለ አብያጺሁ በአምሃ ዘማሃገረ ጣሃ ወለ ቢፋሞን ሰማይት ዘተጋደለ ብዙሃ ከመይፍረይ አሜከላ ዋስዋከ በሊሃ ገራይተ ልብየ ረሰዩ ንጹሃ። በዚችም ቀን የመስተጋድል የሰማይት ቢፋሞን የእረፍቱ መታሰቢያ እና በስሙ ከታነጹ አብያተ ክርስቲያናት የመጀመሪያይቱ ቤተ ክርስቲያን ቅዳሴ ነው። የእስክንድርያ ከተማ ሰማዕታትና የሊቀ ጳጳሳት ቶማስም መታሰቢያቸው ነው። በረከታቸውም ከእኛ ጋር ለዘላለሙ ትኑር አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሰኔ ሁለት በዚች ቀን የመጥምቁ የቅዱስ ዮሐንስ ስጋና የቀናተኛው ኤልያስ ደቀ መዝሙር ከሆነው ከነቢዩ ኤልሳ ስጋ ጋር በአንድነት ተገኘ። በዚችም እለት የቂርቆ የቄርሎስ የአክሴሌጥስና የኢትዮጵያ መነኮስ የቀውስጦስ መታሰቢያቸው ነው። እግዚአብሔርም በጸሎታቸው ይማረን ለዘላለሙ አሜን። ዘአቅረብኩ ማሄሌ ተአዘኪሬ አኢላፈ ምን ለተጸምዱ ከዘልፈ

ወለዛ አንበቦ ዘሎ ተርጎሞ በልሳን ሀዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ ይማሃረን ነኢየሱስ ክርስቶስ ታምሪሃ ለግዝእትነ ቅድስት ድንግል በክሌ ማርያም ወላዲት አምላክ ጸሎታ ወበረከታ ይሃሉም ስለ ኩልን ህዝበ ክርስቲያን ለአለም አለም አሜን። ልመናዋ ክብሯ ለዘላለም በእውነት ይደርብና አምላክን የወለደች በድንጋሌ ስጋ በድንጋሌ ንፍስ የጸናች ክብር ትመቤታችን ያደረገችው ታምሪ ነው። አምላክን የወለደች በድንጋሌ ስጋ በድንጋሌ ንፍስ የጸናች ክብር ትመቤታችን እና የተወደደ ልጇ ከዮሴፍና ከሰሎሜ ጋር ከስደት ተመልሰው ወደ አገራቸው ወደ ናዝሬት ከገቡ በኋላ ሕፃኑ ኢየሱስ አደገ፣ በመንፈስ ቅዱስም ጸና፣ ጥበብም ተመላበት፣ የእግዚአብሔርም ጸጋ በእርሱ ላይ ነበረች። ዘመዶቹም በየዓመቱ ለፋሲካ በዓል ወደ ኢየሩሳሌም ይሄዱ ነበር። ሕፃኑም ኢየሱስም የአሥራ ሁለት ዓመት ልጅ በነበረ ጊዜ እንደ ልማዳቸው በዓሉን ለማክበር ወደ ኢየሩሳሌም መጡ። የበዓሉ ማከባበር ተፈጽሞ ወደ ሀገራቸው ሲመለሱ ብላቴናው ኢየሱስ ከእነርሱ ጋር አልሄድም፣ በዚያው በኢየሩሳሌም ቀረ እንጂ። ዮሴፍና እናቱ ቅድስት ድንግል ማርያም ኢየሱስን በዚያ መቅረት አላወቁም ነበር፣ ከመንገዶችም ጋር ያለ መስሏቸው ነበር። ነገር ግን በሰዎች መካከል ስላጡት የአንድ ቀን መንገድ ከተጓዙ በኋላ ከዘመዶቻቸው ከሚያውቋቸው ሰዎች ሁሉ ዘንድ ሄደው ፈለጉት። ፈልገውም ባጡት ጊዜ ለመፈለግ ወደ ኢየሩሳሌም ተመለሱ። ከሶስት ቀንም በኋላ በቤተ መቅደስ በመምህራን መካከል ተቀምጦ ነበር። በቤተ መቅደስ ከመምህራን መካከል ተቀምጦ ነገራቸውን እየሰማ ሲጠይቃቸው አገኙት። የአይሁድ ሊቃነክ የአይሁድ ሊቃናትም የነቢዩን የኢሳይያስን መጽሐፍ ሰጥተውት ያነብ ነበር። መጽሐፉም ገልጦ በሚያነብበት ጊዜ እንዲህ የሚል ቃል አገኘ። በእኔ ላይ ያለ እግዚአብሔር መንፈስ ለድሆች የምሥራችን ነግር ዘንድ ስለ ቀባኝ ልባቸው የተሰበረውን ለመፈወስ የታሰሩትን ለመፍታት እውሮችን ለማብራት የተጓዙትንም ነጻ አወጣ ዘንድ ላከኝ አለ። ያዩትና የሰሙት ሁሉ ካነጋገሩ ቀልጣፋነትና ከአንደበቱም ከሚወጣው ኃይል ቃል የተነሳ ፈጽመው አደነቁ። ይህ ገና ህጻን ሆኖ ሳለና ሳይማር እንዴት መጻሕፍትን ሊያውቅ ቻለ ተባባሉ። እናቱ ማርያምና ዮሴፍም በአይሁድ ሊቃነት መካከል በአይሁድ ሊቃናት መካከል ተቀምጦ ባዩት ጊዜ ፈጽመው ደነገጡ። እናቱ ማርያም ልጄ ሆይ ስለምን ይህንን አደረግ? እንሆ ዘመዶችና እኔ ተጨንቀን እንፈልግ የለምን አለችው። እርሱም ስለምን ትፈልጉኛላችሁ? በአባቴ ቤት ኖር ዘንድ እንዲገባኝ አታውቁምን? አላቸው። እነርሱም ግን የተናገራቸውን ነገር አላስተዋሉም። ከዚህም በኋላ ከነርሱ ጋር ወደ ናዝሬት ወረደ። ለዘመዶቹም ሲያገለግላቸው፣ ሲታዘዛቸው ኖረ። ጌታ ኢየሱስም በእግዚአብሔርና በሰው ፊትም ሁሉ በጥበብና በቁመት በጸጋ ያድግ ጀመር። እናቱ ድንግል ማርያም ይህን ሁሉ ነገር በልቧ ተጠብቀው ነበር። ልመናዋ ክብሯ ለዘላለም በእውነት ይደርብን፣ አሜን። የቅዱሳን ረድኤት በረከት ያሳትፈን። የአባቶቻችን የቅዱሳን በረከታቸው ትርዳንት ጠብቀን። በስራችን ሁሉ የእግዚአብሔር ቸርነት አይለየን። ሀገራችንን በጽኑ ሰላም ይጠብቅልን። ህዝቡን ከህዝብ ያስማማልን። በዓለም የተበተኑትን ህዝበ ክርስቲያን ወገኖቻችን በቸርነት ጠብቅል። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግስትከ ወይኩን ፈቃድከ በከመ በሰማይ።

ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰዓሊ ወጸሊ ምህረታ በፍቅር ወልኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብኪ ኦ እግዚእየ ኢየሱስ ክርስቶስ ሰራይ ኃጢአት ስራይ ኃጢአት ወኃጢአተ ኩሉ ህዝብ ከማይሰራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን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 ንቁ ሚዲያ እርቱ የቤተ ክርስቲያን ልሳን ነው።